ኦኬዥናል የሚባሉ ቀሚሶች አሉ ለፕሮግራም የሚሆን ቀሚስ አለ ስንት ነው ቶፕ ሳሆን ዋ ቶፖች ከአምስት መቶ ብር እስከ ስ እነዚህ ደግሞ የወንዶች ሹራቦች ናቸው ከአምስት መቶ ብር እስከ ሰባት መቶ ብር ድረስ ናቸው የቁምጣ ዋጋዎች ሰላም የኖር ቤተሰቦቻችን እንዴት ናችሁ? በዚህ ወቅት እንግዲህ ቱኬዶ ልብስ መግዛት ለብዙዎቻችን የሚመረጥ አይደለም፣ ምክንያቱም ደግሞ ውድ ስለሆነ ይህንንም ምክንያት በማድረግ ቆንጆ ቆንጆ ልብሶችን በቆንጆ ዋጋ የምናገኝበት አሪፍ ቦንዳ መሸጫ ቤት አግኝቻለሁ። ዋጋው ምን ይመስላል የሚለውን ደግሞ ገብተን አንድ ላይ እናያለን። አብራችን ሆኑ እግዚአብሔሩ ይመስገን እንግዲህ ዛሬ የመጣሁት ቆንጆ ቆንጆ ልብሶችን በጥሩ ዋጋ ትሸጣላችሁ ተብዬ ነው። እውነት ነው ወይ የሚለውን ትነግሪልኛለሽ። ከዚያ በፊት ግን ራስሽን አስታውቂልኝ። እሺ፣ እኔ ስሙ ብሄረ እግዚአብሔር ተፈሪ ነው። የአራዳ ቦንዳ ሴልስ ነኝ። በጣም ጥሩ። እስኪ የአራዳ ቦንዶች ምን ምን አይነት እቃዎች እንደምትይዙ? የተለያዩ እቃዎችን እንይዛለን። የወንዶችም የሴቶችም እቃዎች አሉ ዋጋቸው ደግሞ አሪፍና ተመጣጣኝ ናቸው። አዎ ስንም ሰምቼ ነው የመጣሁት። እስኪ ከየትኛው ጀመር ትም ተሳይኛለች? የፈለግሽም ከሴቶች መጀመር እንችላለን። ከሴቶች ጃኬት መጀመር እንችላለን። የሴቶች ጃኬት እንደሚታወቀው ዋጋቸው ከ1200 እስከ 1500 ድረስ እኛ ጋር ማግኘት ትችላላችሁ። ከ1500 ከፍተኛ የሚባለው እስከ 1500 ናቸው። ከዛ በታችም አለ አዎ ከአንድ ሺ ሁለት መቶ ብር አንድ ሺ ብር ድረስ ታገኛለች። አሁን ደግሞ ክረምት መምጣቱን አስመልክተን የተለያዩ አሪፍ አሪፍ የሚባሉ ለክረምት የሚሆኑ እነዚህን የመሳሰሉ ጃኬቶች አምጥተናል። እንደዚህ አይነት የፈር ጃኬቶች ማግኘት ይችላለች። ካፖርቶች፣ የተለያዩ ጃኬቶች አሁን ላይ ይጋባሉ ማለት ነው። እነዚህ ዋጋቸው ስንት ነው? እነዚህ አሁን የሚባሉትኝ እስከ አንድ ሺ አምስት መቶ ድረስ ነው ከፍተኛ የሚባለው ዋጋቸው ማለት ነው። ሌዘር ጃኬቶችም አሉ በከለር ይመጣሉ። እነዚህም እስከ አንድ ሺ አምስት መቶ ድረስ ናቸው። አንድ ሺ ብር ምና የሚባሉ ጃኬቶች አሉ። እነዚህ ሸሚዞች አሁን እንደምታያቸው ካቦ ሸሚዝ እንደሚባሉት ወፍራም ናቸው ለክረምትም ይሆናሉ። ስንት ነው እነዚህ? አሁን ዘጠኝ መቶ ብር ናቸው። ዋጋም ቆንጆ ተመጣጣኝ ነው ዋጋቸው። እነዚህ ደግሞ ጅንስ ጃኬቶች ናቸው። እነዚህ አሁን እስከ አንድ ሺ አምስት መቶ እንሸጣቸዋለን። ከአንድ ሺ ሁለት መቶ ብር እስከ አንድ ሺ አምስት መቶ ብር ነው ዋጋቸው። ዋጋቸው አሪፍ ናቸው። እዚህ ጋር ደግሞ ቀሚሶች ይታዩ። አዎ የቀሚስ ዋጋ ወይዘ ሁሉም ይለያያሉ፣ አንድ አይነት አይደሉም። ኦኬዥናል የሚባሉ ቀሚሶች አሉ። ለፕሮግራም የሚሆን ቀሚስ አለ። ግን ፊክሰር ዋጋቸውን እንድነግርሽ ከፈለሽ ከአንድ ሺ እስከ አንድ ሺ አምስት መቶ ነው የሚሄዱት። አንድ ናቸው ማለት ነው። ዋጋቸው ተመሳሳይ ነው። አብዛኛው ቦንዳ ስለሆነ ያን ያክል ርቀት የላቸውም። ጭማሪ የላቸው ማለት ነው። አሪፍ ነው ዋጋቸው። የተለያዩ በረጅም አለ፣ ለሙስሊሞችም የሚሆን አጫጭር ቀሚሶችም፣ የተለያዩ አይነት ቀሚሶች አሉ፣ በጉርድ ቀሚሶች እስኪ ለፕሮግራም የሚሆኑ ለፕሮግራም የሚሆኑ ቀሚሶች ብለው የሚታሰቡት አሁን ለምሳሌ ኦኬዥናል ፕሮግራሞች የሚሆኑት እንደዚህ አይነት ድረሶች ናቸው። አብዛኛው ጊዜ የሞል ነው፣ እንደነዚህ አይነት ስታይል ያላቸው አሁን ላይ በብዛት የሚደረጉት እንደነዚህ አይነት ቀሚሶች ናቸው። ያምራሉ በጣም አሁን እነዚህ ዋጋቸው ስንት ና? አንድ ሺ መቶ የሚሄዱበት ጊዜ አለ። እነዚህ የፕሮግራም ሲሆን ዋጋቸው የሚጨምርበት ይጨምራል ስለዚህ እነዚህ ሺ ስምንት ናቸው ማለት ነው። አንድ ሺ ስምንት መቶ ድረስ ይሄዳሉ። እንደነዚህ አይነት ቀሚስ ሲሆኑ ኳሊታቸው በጣም አሪፍ ነው። እንደ ቦንዳ አይደሉም። ማቴሪያላቸው በጣም አሪፍ ነው። አንድ እነዚህ አይነት ሰመር ድረስ የምንላቸው ናቸው እነዚህ እንደነዚ አይነት ቀሚሶች ይደረጋሉ። ብዙ ጊዜ አይተሽ ከሆነ አሁን ላይ ደግሞ በጣም ፋሽን ናቸው እንደነዚህ አይነት ቀሚሶች። እነዚህም ሺ ስምንት ናቸው ማለት ነው። ዋጋቸው አብዛኛውን ተመሳሳይ ነው፣ ልዩነት የላቸውም ብዙ ማለት ነው። በጣም አሪፍ፣ በጣም ነው የሚያምሩት። ቶፖች ሳሉ፣ ክሮፕ ቶፖችም አሉ ቶፖች በእነዚህ አይነት ከፈለግሽ እነዚያው ለኦፊስም ይሆናሉ። ላይክ ለመዘነጫው ከጨርቅ ከጫርቅ ጋር ምንም የሚደረጉ አይነት ተቃሚ ተበራውቶቹ የሚያምሩ ቆንጆ ናቸው። ስንት ነው? ቶፕ ሳይሆን ቶፖች ከአምስት መቶ ብር እስከ ስምንት መቶ ብር ድረስ ነው የሚሄዱት፣ ይለያያሉ። መነሻው አምስት ነው ማለት ነው፣ አምስት መቶ ብር ዋናው ዋጋቸው። ከአምስት መቶ ብር እስከ ስምንት መቶ ብር ድረስ ይሄዳል ዋጋቸው በጣም ጂንስ ሱሪዎች አሉ። አሁን እነዚህ ቱታ ናቸው ባጊ ቱታ የሚባሉት ላይ አሁን ሰፋፊዎቹ ማለት ነው። እንደ እንደነዚህ ሰፋ ሰፋ ያሉ ቆንጆ ናቸው። ከለርም አላቸው አ የተለያየ አይነት ከለር አላቸው አይተሻቸው ከሆነ እንደነዚህ አይነት በነዚህ ማለት እንደዚህ ነው ከለራቸው ሆን ናቸው። የሴት ናቸው እነዚህ የሴት ናቸው እንደዚህ አይነት ባ አሁን ላይ በጣም እየተለመደ መጥተዋበ በጣም ሰፋፊ ነው የሚደረጉት፣ አሁን ላይ ስታይል ስለሆኑ በነዚህም እናስገባለን። ለወፍራም ሰዎችም አሉ ማለት ነው። ለወፍራም ለቀጭን ም ታገኛለሽ እንደ እነዚህ አይነት ካኪዎች አሉ። ዋጋቸውስ ምን ያህል ነው? ቱታዎቹ ከአንድ ሺህ ሁለት መቶ እስከ አንድ ሺህ ሶስት መቶ ናቸው። ጅንስ ሲሆን ደግሞ ከ1200 እስከ 1800 ብር ድረስ ጅንስ ሲሆን ጨመር ይላል ማለት ነው። አዎ ጅንስ ይለያያል። ሁል ጊዜ መዋጋቸው የጅንስ ዋጋዎች ይለያሉ፣ ትንሽ ይጨምራሉ ጅንስ ዋጋቸው። እሺ እንግዲህ ተመልካቾቼ እንደሰማችሁት እነዚህን የመሳሰሉ ቆንጆ ቆንጆ ልብሶች አራዳ ቦንዳ እየመጣችሁ ማግኘት ትችላላችሁ። እስኪ አሁን ደግሞ የወንዶች ልብስ አለ ተብዬ አለ ወደዛ ነው የሄድን። እነዚህ ደግሞ የወንዶች ሹራቦች ናቸው ለክረምትም ለበጋም የሚሆኑ የተለያዩ በብዛት አስገብተናል። እነዚህን ሹራቦች እንደምታያቸው፣ እነዚህ ደግሞ ከ1ሺ እስከ 1ሺ ሶስት መቶ ብር አራዳ ቦንዳ ማግኘት ይችላሉ ማለት ነው። በጣም ጎፍራም ነው ደግሞ ነው ለበጋም የሚሆኑ የተለያዩ አይነት ሹራቦች ነው ያስገባ ነው ቸው ከሆኑ ኳሊቲያቸው በጣም አሪፍ የሚባሉ ናቸው። ከስንት እስከ ስንት? አንድ ሺህ እስከ አንድ ሺህ ሶስት መቶ ድረስ። እዚህ ጋ ደግሞ ጃኬቶች ናቸው። እነዚህ አሁን ለክረምት የሚሆኑ ፓፈር የሚባሉ ጃኬቶች ናቸው። ዋጋቸው ደግሞ ከአንድ ሺህ ሁለት መቶ እስከ ሁለት ሺህ ብር ድረስ ይደርሳል። እነዚህ አሁን ለሴት አላቸው። ታመጣለህ በሴቶች ይመጣል። ክረምት ስለሆነ አሁን ክረምት እናስገባለን ነው ስተሸርቶቹ ዋጋቸው ምን ያህል ነው? ከ መቶ ብር እስከ መቶ ብር ድረስ ናቸው። ቆንጆ ነው ዋጋቸው ተሸርቶቹ ራሱ። አዎ ተመጣጣኝ ናቸው። በኮሌታ ብቻ ሳይሆን እንደሚታወቀው በኦቹም እንይዛለን እንደነዚህ የሚሳሰሉ ኦ ቲሸርቶች። ፖሎ ብቻ አይደለም ማለት ነው የምትዙት አይደለም፣ አማራጮች ማግኘት ይችላሉ። እነዚህም ከፈለግሽ ላያቸው ላይ ስለ ያላቸው አሁን አብዛኛዎቹ ወጣቶች የሚፈልጉት እንደዚህ አይነት ቲሸርቶችን ነው። አንድ ነው ዋጋቸው ከፖሎ ጋር አንድ አይነት ነው። ዋጋ ቲሸርት ላይ ችግር የለውም። ደግሞ አሉ ከፈለሽ እዚህ ጋር በካቦ በተለያዩ ለኦፊስም የሚሆኑ ይገባሉ። አሁን ግን ለጊዜው በካቦ ነው ያለን፣ ኦፊሶች አልቀዋል። እንደነዚህ አይነት ፍራሞቹ ካቦ የሚባሉ ያለምንም መደረቢያ ለክረምት ማለት ትቻለሽ፣ በቲሸርትም እነዚህ አሁን ዋጋቸው ከሰባት መቶ እስከ ዘጠኝ መቶ ብር ድረስ ናቸው። በጣም ቆንጆ ዋጋ ነው። ትንሽ እዚህ ጋር ደግሞ ቁምጣዎች ይታዩኛል። እስኪ ስለ እነዚህ ብትነግ ቁምጣዎቹ እንደሚታወቀው ዋጋቸው ሁሉም ይለያያል፣ አንድ አይነት አይደሉም። ከአምስት መቶ ብር እስከ ሰባት መቶ ብር ድረስ ናቸው የቁምጣ ዋጋዎች። እነዚህ የመሳሰሉ ያለ ስለሆነ ነው። እነዚህ አንዳንዶቹ አጠር ያሉ ናቸው፣ ለጂም የሚሆናለ ነክ ለመዘነጥ የሚሆኑ አሉ። የተለያዩ አይነት ስለሆነ በተመጣጣኝ ዋጋ ነው የሚሸጣቸው። ሁሉም ይለያያል ዋጋቸው። ስለዚህ ከስንት ከአምስት ሰባት መቶ እስከ ሰባት መቶ ብር ድረስ ናቸው።

ስለዚህ የፈለጉትን አይነት መጥተው ማግኘት ትችላሉ ማለት ነው። መጥጥ ነገር የለም። እሺ፣ አሁን ደግሞ የተለያዩ ልብሶችን አይቻለሁ። እኔም አንድ ልብስ ለውስድ ነው የመጣሁት። እስኪ ጃኬቶችን አንድ ላይ እኔና እንምረጥ ሰርጥሻችሁ ውስጥ እንግዲህ ተመልካች እነዚህን ሁለት ልብሶች መርጫ አለው። እስኪ ለክቼ ደግሞ አንድ ላይ እናያለን። እንግዲህ ተመልካቾቻችን አንደኛው የመረጥኩት ጃኬት ይህንን ይመስላል። እስኪ ሁለተኛውን ደግሞ መርጠን አንድ ላይ ነው ያለን። እንግዲህ እኔ ሁለቱን ጃኬቶች መርጫለሁ። በስተ በስተመጨረሻ ግን አንቺ ማስተላለፍ የምፈልጉ መልእክት ካለ በዛውም ደግሞ አድራሻቸውን ብትነግሪልን። እሺ፣ እኔ ማስተላለፍ የምፈልገው መልእክት የትኛውንም እቃ የሴትም የወንድም ማግኘት ሲፈልጉ አድራሻችን መገናኛ መሰረት ደፋር ሞል አንደኛ ፎቅ ላይ ኤፍ 04 ላይ ነው። አሊያም ደግሞ ስልክ ቁጥር ስላለ ከስር በሚያገኙት ቁጥር እየደወሉ መምጣት ይችላሉ ማለት ነው። በጣም ጥሩ አመሰግናለሁ። በጣም እሺ፣ እናመሰግናለሁ ተመልካቾቻችን ከዚህ በኋላ የልብስ መወደድ አያሳስበንም፣ ምክንያቱም አራዳ ቦንዳ ቆንጆ ልብሶችን በቆንጆ ዋጋ ይዞላችሁ መጥቷል። እንግዲህ እኔም የፈለግኩትን ልብስ ገዝቻለሁ። እናንተም እየመጣችሁ የወንድም ሆነ የሴት ልብሶችን በተመጣጣኝ ዋጋ ማግኘት ትችላላችሁ። የዛሬ ቪዲዮችን ይህንን ይመስላል። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ እኔ ቤዘይት ነኝ። ቻናላችን ኖር ሪቪው ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። እናመሰግናል።